ትናንትና ኮመንት ጉድ ሰው የሚሞት ቢሆን ኖሮ በስመ አብ ሃይማኖት በስመ አብ ይገርማል። ይሄ ሁሉ ነገር አይታ ልክ እንዳላችሁት አይታል፣ እንዳላችሁት ሁሉ ማለት ነው። ይሄ ጓደኛ እንደሌለው ይሄ ጀለስ እንደሌለው ምናምን አይነት ሰው ከማስመታቱ ልጀልቴ ውርጋ ተብዬው ማለት ነው ምንድን ነው የምታሽቃብጠው? እንዴ ፍጼ እንዲያውም ወገቡን አንቆ ብሩኬን አስመታው። እያደረገ ያለው ነገር ልክ አይደለም። እያደረገ ብሩኬ ምን አደረገ? ነገሩ እንዲያው በውሸት እንኳን ለማስታረቅ ይሮጣል። እነዚህ የሚሮጡት ለጸብ ለጥል እና፣ ታዲያ አንተም ብሩኬ ልትማተፈለክ ዳኒ ስለተመታ ነው ስሜት አለኝ ይላል፣ ወንዱም ስሜት አለኝ ይላል። እንግዲህ ዳኒ ስሜት አለኝ ያለውን ለሀይሚ በምን አይነት መልኩ ነው ብለን ለመረዳት እንሞክራለን። እስኪ ተገናኝተው እስኪ ጠያይቁት ድረስ። እንግዲህ እዚህ ጋር ለማራኪ ስሜት አለኝ ቤዚን መንቅረህ ከጭንቅላት ያውጣት እያለች ነው። ስሜት አለኝ የሚለው ትርጉም ይህንንም ሊወክል ይችላል። ስለዚህ ብሩኬ ባይናደድ አይፈረድበትም። ምክንያቱም ዳኒ ስሜት አለኝ ያለው ለሀይሚ በእርግጠኝነት አፍቅሯት ነው። ምክንያቱም ሰላም ጤና ይስጥልን። ውድና የተከበራቸው የቻናላችን ቤተሰቦች እንዴት አላቸው? እንዴት ናችሁ? አለው ደህና ነኝ። ወይኔ የትናንትና ኮመንት ፈጣሪ፣ ወይ በብሩክ ቤት ያለ ኮመንት፣ የትናንትና የሃይሚ ቪዲዮ ስንት ኦዲየንስ እንዳሳዘነ በኢየሱስ። አንድ አንድ አንድ እንኳን አንድ ይጠፋል። የሁላ ያሁላ እንደው ኮመንቱን ካየችው ራሱ ዛሬ ካሜራ ላይ ትመጣለች ብዬ አላስብም። በስመ አብ በጣም እኮ ነው የሚያስፈራው። ይሄን ያክል ይሄን ያክል የዚህ ሁሉ የኦዲየንስ ማለት የውስጡ እንባቸው እንዴት ነው? ይጠቅማል ደራ ይጠቅመ፣ በስማ ብቻ ፈጣሪ እሱ ይሁናችሁ፣ እሱ ይሁናችሁ ነው የምለው። ሌላ ምንም የምለው ነገር የለም ቤተሰቦች። እና ዳኒ ሼር እያደረገ የሃይሜን የሚያደርገው ሀረካት፣ ሶሴን ሲያገኛት የሚያደርገው ሀረካት ስለ ሶሴ ያገባኝ የሚላል ያ ነገር እራሱ ለሃይሜ ቀላል መንገድ ነው። ብሩኬ እስኪ ነግራት አይጠበቅበትም። ብሩኬ ደግሞ አንድና አንድ በቃ እሷን እንደሚፈልግ እሷን እንደሚወዳት አውቋል። ምክንያቱም ወንድ የወንድን ሀሳብ ስለሚረዳ አውቁ ነግሯታል። ከአሁን በኋላ የራስሽ ድርሻ እኮ ነው፣ እኔማ በቃ እውነቱን አፈነዳልሽ አፈረጠልሽ አላት። ትናንትና ትክክል ነው። እሱ ብሩክ ማለት ነው። ሀይሚ ደግሞ ገና ወተት ነጭ ነው ካልተባለ፣ እኔ በፍጹም ምን እንደሆነ ምን ታውቃለህ እያለችው ነው ምክንያቱም አሁን ዳኔ ስሜት አለኝ ያለበት መንገድ ምን እንደሆነ ታውቃለህ እያለችው ነው። እርግጥ አናውቅም ምን እንደሆነ አናውቅም። ነገር ግን እዚህ ጋ የዳኔ ጓደኞች ተብዬዎቹ ፍፄ ትናንትና ለማስታረቅ ለማስማማት ሄዶ ሲጠይቀው ብሩክን ብሩክ አመፅ ሲፈጥር ዝም ብለሃል፣ አስደብድበዋል። ግን እኮ ማለት ነው ፍፄ ብሩክን ወገቡን ንቅ አድርጎ እንዲመታው ያደረገው ፍፄ ብሩክን ነው። ግን እንዴት ነው ግን አይናችሁ የሚያየው ናቲ ተብዬው እንዴት ነው? እንዴት ምን አይነት ፍርድ ነው የሚፈርደው? ደግሞ ከእሱም ብሶ ማለት ነው ረበስማም ሰው እኮ ማለት ነው ሰው የሚናደደው የሆነ ጥፋት እዛው ቦታው ላይ ያናድዳል። ብዙ ነገር ልትሆኑ ትችላላችሁ። እነዚህ በሁለት ሳምንትም እንደ ሳት እየሆኑ ይመጣሉ። ምን አናዱት ነው? አነ እሱም ደዛ እንደ ሴት ለለለለለለለለለ ብሎ የሄደው ናናቴና ፍፄ ትናንትና ማለት ነው። በጣም ነው የገረመኝ። በዚህ ልክ ምላስ ምንድን ምን ይሰራል ማለት እውነት የዳኒ መደብደብ ቁርቁሮ ነው ወይስ ምንድን ነው? ናቴ ተብዬው ማለት ነው። ሰላም እነፍጠር፣ ሰላም ፈጠሩልኝ፣ ከህይወታቸው ከብሩኬና ከሀይሚ ህይወት ውጡ፣ ሶሲ እና ዳኒ ነው ያለው። ፍፄ ደግሞ እንደዚህ የሚከር አልመሰለውም። አራቱንም መቅጠሩ እሱ ተጸጽቷል። ለምን ቀጠርኳቸው ብዬ ተጸጽቻለው ብሏል። ይህ ይሄ ነገር ይፈጠራል ብሎ አላስበም። በሰላም የሚፈታ ነው የመሰለው እንጂ፣ ደግሞም የሚካበር ነገር አይደለም ጥፋቱ ይህን ያክል እንደዚህ የሚያካብድ አይነት ጥፋት አይደለም፤ ጥፋቱ ከዛም አንጻር ነው። እሱን ተገንዝቦ ነው፣ እሱን አስቦ ነው እንጂ እነሱን ለማደባደብ፣ እሱን ለማጣላት ፈልጎ አይደለም። በመሀል እኮ እንደውም እሱ ነው የተጎዳው፤ ፍጼ ነው የተጎዳው በመሀል ማለት ነው። ይሄም ይዘልበታል ያንኳን ይሻላል። ቢሆንም ምንም አላረገውም ብሩኬ ወገቡን ቃርጎ ይዞት አላ እና በጣም የሚያስጠላ ጸብ ነበረ። እና ያ ሁሉ ነገር ያን ሁሉ ነገር እያየች ሀይሚ፣ እኔ ነኝ እያስደፈርኩ እኔ ነኝ ያስናኩ ብላ ከራሷን ብሳ ማለት ነው እንዴ! ጭራሽ ትኮሰታተራለች፣ ትመለዘዘጋለች። የምሬ ነው። ኮስጥርጥር ምናምን ምናምን፣ ትናንትና ጭራሽ ጥፊ ምናምን ምናምን፣ የሌለ ነገር እንዴ! ዳኒ ሊመታው ይሮጣል። አንቺም ጭራሽ በጥፊ ብለሽ ባልሽን አዋረድሽው። ያስጣላል። የምሬ ነው። መቼም ነገ ጠዋት አብራቸው መምጣታቸው አይቀር። እናንተ ድራማ ነው የምትሰሩት፣ ግን እኛ ደግሞ የምናየውን ነው የምንናገረው። ቆሞ ቀር ብላለች። እኔ ቁጭ ብያለሁ። ቆሞ ቆሞ ቀሮች እኔ ቁጭ ብያለሁ አለች። ምን በድን ቁጭ ማለት ምን ጥቅም አለው? ምንም ጥቅም የለው እኮ። አይ እንደው መቆም ይሻላል ከአንድ ፊቱ ማለት ነው። አንዳንዴ የጥቅሶቿ ያስቆኛል። የምሬ ነው። እንዴ በሀሳብ ጭልጥ ብሎ ቁጭ ማለት ምን ጥቅም አለው? እንዲሁንም ቆሞ ያው ብዙ ነገር እያያችሁ ጊዜውን ታሳልፉታላችሁ። አንድ ቦታ በሀሳብ ቁጭ ማለት የሆነ ማለት ይመጣል ይሄዳል እያሉ ቁጭ ብሎ ከማሰብ ትክክለኛውን የሆነውን ነገር ይዘሽ ቆመሽ ብትራመጂ የተሻለ ነው። ይሄ ነው ማስበው እኔ እና አይም እየሄደች ያለችበት ነገር በጣም ትክክል እንዳልሆነ የቤታቸው ሰዎች ሁሉ ወደ ከ ሁለት ሺ ሶስት ሺ በላይ ኮመንት ነው የተጻፈው እና በጣም እንትን የሚል ነበረ። ብቻ ከባድ ነበረ። በሚገርም ሁኔታ እንጃ ዛሬ ቪዲዮ ላይ ምን እንዴት ብላ እንደምትመጣ ፈጣሪ ወቀው። ምክንያቱም የሁላ ኦዲንስን ያዘነባት። ግን ይሄ ሁሉ ነገር ከሚፈጠር በአጭሩ ብሩክና ሀይሚ ማለት የሆነ ባይገናኙ ባይነኝ እኔ እኔ አይገናኙ ነው ለው በቃ። ምክንያቱም ቤተሰቦቻቸው በጣም እያዘኑባቸው ነው። ይሄ ነገር ማለፉ አይቀርም። የገቡበት ነገር እንደ ቀላል ነገር ሆኖ ግን፣ አሁን ነገሮች ሁሉ በጣም እየተቀያየሩ ነው። በጣም ከምላችሁ በላይ ማለት ነው። እኛ እናንተ ድራማም ነው ብላችሁ አስቡ፣ ምንም ብላችሁ አስቡት፣ ግን ለድራማም ቢሆን እየሆነ ያለው ነገር ትክክል አይደለም። ሌላው ሲቀጥል ደግሞ ሀይሚ ልጅ ናት፣ ሀይሚን ተዋት፣ በዚህ ልክ አትበሏት ካለች እንዴ፣ ልጅ ከሆነችማ ልጅ እኮ ይህን ያህል ንግግር እኮ አይነጋገርም። ልጅ እኮ ልጅ እንደዚህ ነው እንዴ? ሲጀመር ዩቱብ ቻናል ላይ ከአስራ ስምንት ዓመት በታች ዩቱብ ቻናል አላይቀበልም አይቀበልም። ይህን ተቃላችሁ አይደል? ስለዚህ ሁሉም ሰው የሚናገረውን የሚያወራውን ያውቃል። ሀታ ኮመንት ስር ለራሱ የምትጽፉት እራሱ እናንተ ማወቅ መቻል አለባችሁ። በብዛት እሷ እናንተ በምጽፉት ነገር ነው ሀይሚ የምትሰራው። ትናንትና አሁን አያገባሽም ትለኛለ ምናምን ያለች ይሄ ላይቭ ላይ ሲያወሩ ሰምቻለሁ። በትክክል በእርግጠኝነት ስለሰማሁ እሱን ነው መልሳ ሄዳ የሰራችለት ማለት ነው። ግን እሷ አያገባኝም ያለበት ምክንያት እሷ እሱ ዳኒን ጠርቷት የመጣች ቀን ልብሴ እንዳትነቂ አያገባሽም ብሏታል። ከዛ በፊት ያላት ግን ፕራንክ ነው። እሱ ለፕራንክ ሶሲ ቤት ሆና መታሷ አያገባሽም ቤቴ ነው ምናምን ብሏታል። የዛ ፕራንክ ነው፣ አይታሰብም። እሷ በፕራንክ መሀል ስንት ነገር ብለዋለ። እንዲ እዛ ቦታ ጀራ ቢራ የጠጣች ጊዜ መች ቆጠረላት? መች አስበላት? ምን አባህን ስና ነው ብለዋለች። የሞት አባት ሁሉ ጠርታለች። ስለዚህ ምንም የሚደንቅ ነገር የለም። እዚህ ጋር ማለት ነው። ሶ እሱ ደግሞ በዛን ሰዓት ስላልተስማሙ የኔ ንቃ እንዳትነኪ ያላት የዛን ሰዓት ለምን ይቅርታ ጠይቋት ንቢ ስላለችው ለዛ ነው። ኤድዌስ ዳኔ ሼር እያደረገ እየጻፈ ኮመንት የሚያበረታታው ነገር በጣም ነው የሚያስጠላው። በጣም ይሄ ዳኔ ተብዮና ብሩክ ባይገናኙ በጣም ደስ ይለኛል። ምክንያቱም የሆነ ነገር ብሩክ አድርጎት ሸፔ ይገባል። ብሩክ አሁን ጊዜው ያስፈራል። ቤተሰቦች ማለት የሚመክረው ሰው ያስፈልጋል። ብሩኬ በቃ አይደባደፉ በቃ በድብድብ የሚሆን ነገር የለም፣ አለቀ። ከአሁን በኋላ ማንኞቹንም ባያገኝ እራሱ እኔ በጣም ደስ ይለኛል። እግዚአብሔርን እስኪ የምታውቋ ሰዎች በውስጥ ላኩለት። በውስጥ መቼም አይመልሱም። አሁን እኮ ችግራቸው አይመልሱም አሁን ላይ እንጂ ቢመልሱ፣ አሁን ቢመልሱ ኢንስታግራም ላይ አሪፍ ነበረ ለሁለቱም ሚሆን ጸልከንላቸው ነበር፣ ግን እነሱ ምንም አያዩትም፣ አይመልሱትም። ሰው በጣም እዛ ቅርብ የሆናችሁ እርግጠኛ ነኝ ይህም ቪዲዮ ታዩታላቸው። የእነሱ ታምሌት ስለሚለጠፍ ማለት ነው እና ሜሽን እያደረጋቸው አድርሱላቸው። ከዛ ባለፈ ግን እኔ እንጃ ሰው ፍቅረኛውን በጥፊ መጥቶ አንዳንዶቻችሁ አንዳንዶቻችሁ ትክክልነ ሺ የኔ ማሬ ኔ ቻኮሌት የሚሉ አሉ። እናንተ ማለት ነው ሀይሚ ብቻዋ እንድትሆን የምትፈልጉ ሰዎች ናቸው። ሀይሚ ብቻዋ እንድትሆን ብቻዋን ደግሞ መሆን የለባትም። ብዙ መስዋዕትነት የከፈለችበት ከብሩክ ጋር ውጣ ውረዱን ተሰልባም ሆነ ተገጣም ሆነ እኩል ብዙ ነገር አሳልፈዋል። እኛ የማናቀው ነገር ብዙ ነገር አሳልፈዋል ሀይሚና ብሩኬ። ዛሬ ላይ ይችን ክፍተት አይደለም ማየት ያለብን፣ ከዚህ በፊትም ብዙ ችግሮች ተፈጥረዋል። እነዛን ችግሮች ግን ብሩክም በሚችለው አቅም አብሮ ከጎን ሆኖ ነው ይዞ ያለፉት። እነዛን ችግሮች እንደሚናገሩት ከሆነ ብዙ ችግር አልፈዋል። ሲቀጥል ደግሞ ሀይሚም በራሷ ህይወት ላይ ብዙ ነገር አሳልፋ ነው ዛሬ እዚህ ደረጃ የደረሰችው። ሶ አሁን ላይ ማለት ነው ቢያንስ እናንተ የትናንት የተፈጠረችዋን ትንሽ ነገር እያካበዳችሁ ሳይሆን ትናንትና የተፈጠረችዋን ነገር እንደ ቀላል ነገር ማለፍ እኮ በጣም ቀላል እኮ ነው ሃይማኖት ማለት ነው። እኔ ይሄን ለሃይማኖት ነው የምለው፣ ምክንያቱም ብሩክ አሁን በጣም በሚደረገው ነገር ተስፋ ስለቆረጠ ያን ያክል እንደ በፊቱም ላይን ለማመጥም ሌን ለማመጥም ይችላል። ግን ደግሞ ብዙዎቻችሁ ደግሞ ምናልባት ፍቅሩን እንዲገልጽላት ፈልጋ እንደሆነ ዳኔ አፈቀርኩ ብሎ ሲያስቀናት ብላችሁ ስታስቀናው ብላችኋል። በቅናት እና በእንደዚህ በግፊት የሚሆን ፍቅር እኮ በጣም ነው የሚያስጠላው። በኋላ ላይ ንዝንዝ፣ ጭቅጭቅ ነው፣ ሰላም የለውም። ስለዚህ ራሱ ከውስጡ አስቡ። ለሃይኒ ይሄ ነገር ይገባታል ብሎ ራሱ ተንበርክኮ ብዙ ጊዜ የሆነ ነገር ሲሰጣት፣ ተንበርከክ ምናምን ትሉታላችሁ። እሷ ነች ተንበርከክ የምትለው ተን በረከክ ስትለው ነው የሚበረከከው። አይንበረከክም ብሩክ። ይሄ የቤታቸው ተፈጥሮ የቤታቸው ህግ ነው። ወንድምየውን ማየት ትችላላችሁ። ወንድምየው አሁን እና እኔን ማለት ነው። እኔ በጣም ነው የምወደው ብሩክ እንትና ማለት ነው። ሀብን በቃ ሲሪየስ የሆነ ነገር ነው የሚናገረው። በጣም ነው ደስ የሚለኝ መልሱ ማለት ነው። በቃ የሆነ አያቀብጥም፣ ደግሞም ያምናታል በትክክል። በቃ ደመለ የራሱ ፕራንክ ያረገው አታረገውም ነው ያለው። መጨረሻ ላይ ነው ያሳመኑት። እነሱ አቋማቸው እንደዚህ ነው በቃ እንደምንሌላው ሰው ደግሞ የሚፈልገው ተንበረከ ብዙ ጊዜ ተንበረከክ ስትለው ነው የሚረከ የሚንበረከ ብሩኬ ያ ማለት የሚሰጣት አበባ ስለሚገባት ነው እንጂ መንበረከክ የለበትም ብሎ ነው የሚያስበው እሱ። ገባችሁ? ደግሞ በትክክለኛው መንገድ ወንድ ልጅ መንበረከክ የለበትም፣ በመጽሐፍ ቅዱስ ራሱ መንበረከክ የለበትም እና እኔ ማለት እኔ እንደምረዳው ከሆነ ብሩክ በራሱ መንገድ ነው ማድረግም መሆን የሚፈልገው። እዛ ጊዜ ድረስ ደግሞ ሀይሚ መታገስ ይከብዳታል ነው የምትሉት። ማለት ይከብዳታል። እንደ ማንኛውም ሰው ፍቅሩን ይፋ እንዲያደርግላት ትፈልጋለች ነው የምትሉት። ማድረግ የሚፈልግበትን ቀን ደግሞ እኛ አናቅም፣ እሱ መቼ እንደሆነ። አንደዚህ ተገፋፍቶ የተገባበት ፍቅር ደግሞ በኋላ ላይ ከዚህ በላይ ጸብ ነው አሁን ትዳር ሳይገቡ ምንም ሳይሆኑ ፍቅረኛሞች ሳይሆኑ አንድ ቀን እንኳን አንሶላ ሳይጋፈፉ እንደዚህ አንተ ግማታም አንተ በስብስ ተተባባሉ። ነገ እንደዚህ አብረው ሲሆኑ የሚፈጠረው ነገር አስቡት። ስም ብላችሁ አስቡት። ምን ይሆን ብላችሁ ታስባላችሁ? በጣም ነው የሚደብረው። ስለዚህ እኔ እኔ አሁንም ቢሆን አሁንም ቢሆን ሀይሜና ብሩኬን አታገናኟቸው፣ ቪዲዮ አትቅረጿቸው። በቃ ይረጋጉ፣ ጊዜ ስጧቸው በቃ ከሌላ ከሌላ ሰው ጋር እየመጡ ዩቱብ ቻናሉ ይስሩ። ምክንያቱም ስራ መቆም ስለሌለበት ብሩክና ሃይሜን በፍጹም አታገናኟቸው። በቃ እንዲህ የሚነታረኩ ከሆነ ሰላም የማይፈጥሩ ከሆነ በጣም ለኦዴንስ ራስ ምታት እየሆኑ ስለሆነ ይቅርባቸው። ምክንያቱም እነዚህ ልጆች ነገ መታረቃቸው አይቀርም። ዛሬ ላይ ግን የብዙ ሰው ልብ እየሰበሩ ነው። ለምን ለምን ሲባል እንደዚ ይሆናል። ስለዚህ እኔ በራሴ የምናገረው ነገር ለሃይሚና ለብሩክሄ አታገናኟቸው፣ ቪዲዮ ላይ በቃ ከሌላ ሰው ጋር ይስሩ። ከፍጼ ጋር ስራ ሌሎች ሰዎች አሉ፣ ተነሱ ጋር ስራ ሃይሜም እንደዛው ከሌላ ሰው ትስራ። ሀይሚም ዳኒ ጋር መሄድ የለብሽም። ከዳኒ ምንድ ነው የምትፈልጊው አንቺ? እንዴ ከዳኒ ምን ትፈልጊያለሽ? ዳኒ ዳኒ ዳኒ ብለሽ ሞትሽ እኮ ከዳኒ ምንድ ነው የምትፈልጊው? የእውነት ካፈቀርሽው መናገር ነው፣ በቃ አለቀ። ምንም ለነገሩ ከዚህ በኋላ የአንቺ ድርሻ ነው ብሏል ቡሩኬ። ብሩኬ አንደኛ ከጋሽዬ ጋር አደራ ተቀብሎ ነው ሃይሚን ያመጣት ታውቃላችሁ። እሱ ከእሱ ጋር ካልሆነ እኔ አዲስ አበባ የትም እንድሄድ አይፈቅድልኝም ብላለች። ከቡታጅራ ስትመጣ ሞሽዬና ብሩክ የፕራንክ ሲያደረጓት ሃይሚ ምናለች? አንተ ካልሄድ ግማ ማንም አይፈቅድልኝም አለች። ሶ ስለዚህ ብሩክ አደራ አለበት። ብዙ ጊዜ ብሩክ ለምን ጥላት አትሄድም እንል ነበር። ጥላት አትሄድ የምንለው ግን ነገሩ እንዲበርድ ነው እንጂ ጭርሹን ጥላት ሄድ አይደለም። ግን ነገሩ እንዲበርድ ነው። ስለዚህ ነገሩ እንዲበርድ አሁን መፍትሄው ምንድን ነው? እነሱን ካሜራ ላይ አለማገናኘት። በቃ ሰላም ከሌለ ካሜራ ላይ አለማገናኘት። ምክንያቱም እኛ እንደዚህ ተዘላልፎ ሲነጋገሩ ማየት አንፈልግም። በቃ ወደ ራሳቸው ሲመለሱ ሁለቱም ትክክል ነገር ማሰብ ሲጀምሩ፣ የዛን ጊዜ ታገናኟቸዋላቸው። እኔ እንደዚያ ብዬ ነው የማስበው ቤተሰቦች። ምክንያቱም ለሰላም ሲባል ብዙ ዋጋ እኮ ይከፈላል። ስለዚህ ዳኒ ተብዬውን ደግሞ ብሩክ ባይመታው ደስ ይለኛል ምክንያቱም አሁን ደግሞ ጭራሽ ጓደኞቹ እነ ናቲ እኛም አለንለት ከጎኑ እያሉ እየፎከሩ ነው ምን ማለት ነው ይሄ ለዛች ለአንድ ጥፋት ይሄ ሁሉ ሰው በማህበር መደራጀት አለበት አንድ ሰው ለመጣል በጣምም ያስጠላው? በቃ ፕራንክ ተፈጥሯል ተፈጥሯል በቃ የፕራንክ መዘዝ ነው ይሄ ሁሉ ነገር ሌላ ምንም አዲስ ነገር የለም ሌላ አዲስ ነገር ከካሜራ ጀርባ ካላችሁ ሀይሚን ብሩክ የምትጠራጠሩ ነገር ካለ ተናገሪ ተናገሪ እናግዝሻለ፣ ምንም ችግር የለብን። ግን ችግሩ ብሩኬ በጣም ንጹህ ነው። እቤቱ ድረስ ሄዶ ያለህን ነገር አሳየኝ፣ ሀይሚም አሳየው፣ ለእኔ አሳየኸኝን አሳየው ስትለው አላሳየም ዳኒ። ስለዚህ ምንም አይነት ነገር የለም። ሶ አሁን ሀይሚ ዳኒን ወግነሽ ብሩክን መከራከርሽ በጣም ብዙ ሰው አሳዝኗል፣ ብዙ ሰው ማለት ነው። ምክንያቱም መሆን የለበትም። ምንም ቢሆን ምን በእጁ ጎርሰሻል፣ በልተሻል ቢሆን ምን እሱ ብሩኬን ባንች እጅ በልቷል ጠጥቷል። ክፉ ደግ ከኛ እኛ ከምናያቸው ይልቅ እናንተ ከካሜራ ጀርባ ብዙ ክፉ ደጉን አሳልፋችሁ እዚህ ደርሳችኋል። ችግራችሁን ደስታችሁን የምታውቁት እናንተ ናችሁ። ስለዚህ እባካችሁ ብሩኬና ሃይሚ፣ ዳኒና ሶሲ ተዋቸው። ከእነሱ የህይወት እናንተ ራቁ። ካሜራ ማኖች ብትሆኑ ብሩኬና ሃይሚ ሰላም ሳይሆኑ አትቅረጿቸው። ብሩክንም ከዳኒ ጋር አትውሰዱ አታገናኙ በቃ ይቅርታ እንደ ማንኛውም እንደ ዘበናዊው እንደ እንትኑ በቃ በኦንላይን ማለቅ ይችላል ምንም ችግር የለውም መገናኘት አይጠበቅባቸውም ልጁን ሸቤ ነው የሚያስገባውን ለውስጥ እያስገባ ብሩኬ መጠንቀቅ አለበት ቤተሰብ